ለማንኛውም ይህ አንቀጽ እስካለ ድረስ ዘላቂ ሰላም፣ ዘላቂ አንድነት፣ ዘላቂ ፍትህ የሚባል ነገር በኢትዮጵያ ምድር አይኖርም። ታዲያ ይሄ የቻይና ውጤት ነው ብለህ ታስባለህ? ቻይና ታታሪ ሰራተኛና ነጋዴ እንጂ ፖለቲካ አታውቅም። ታታሪ ስለሆነች ስለሆነችና አቅም ስላላት እንደ መንደር ውስጥ ባለ ሱቅ ብድር ልትሰጥ ትችላለች፣ ሸቀጣሸቀጥ በዱቤ ልታቀርብ ትችላለች፣ መርዳት በስራ ማገዝ ትችላለች በአገሪቱ ለቅሶ ሲሆን ለቅሶ መድረስ ማስተዛዘን ትችላለች እንጂ ከጉልበተኞች አታስጥልም። ድምፅም በድምፅ የመሻር መብት የላትም። ፖለቲካ አታውቅም። እኛ ግን ጥርሳችን የነቀልነው በፖለቲካ ነው እና በዚህ ዙሪያ ለእናንተ ብቻ ብለን የምንሰጠው የቤት ስራ የለም። አርፋችሁ ስራችሁን ስሩ፣ አገሪቱን በብልጭልጭ ስራ እያራቆታችሁ መደብራችሁን አስፋፉ፣ ሱቃችሁን ሙሉ፣ ፖለቲካዊ ጨዋታውን ለእኛ ተውልን። ስለዚህ ተሰብስበው ስለ ሰላም ስለ እርቅ መወያየታቸው ሊያሰጋ አይገባም። ምክንያቱም በየጊዜው ፖለቲካዊ ችግሮችን ለመፍታት ቢወያዩ ባይወያዩ ምንም ዘላቂ መፍትሄ ማምጣት ስለማይችሉ ነው። እንዲሁ ለይስሙላ ካልሆነ በቀር በየመድረኩ የሚወያዩት ሁሉ ከንቱ ቃላትና ከወሬ ሊዘል የማይችል ነው። ስራውን ቀድመን ጨርሰነዋል። ትዝብትህን ግን ወድጀዋለሁ። ልክምነህ እንዳልከው በየጊዜው በዚያች ሀገር ፖለቲካዊ ችግሮች ይፈጠራሉና ስለ ሰላም ይወያያሉ። አልፎ አልፎም ባለስልጣናቱ መፍትሄው ቸግሯቸው የእኛን እገዛ ሁሉ ይጠይቃሉ። ምን እናድርግ እያሉ ይሰበሰባሉ። ህዝቡን እባካችሁ እያሉ ይማጸናሉ። የሃይማኖት አባቶችን ምከሩልን ይላሉ። የሚገርመው ግን መሪዎች በየቤተ መንግስታቸው ሲተኙ መፍትሔውን በጉያቸው ሸጉጠው መተኛታቸው ነው። ከመኝታቸው ሲነሱም ዘላቂ መፍትሄውን በጉያቸው እንደያዙ ነው የሚነሱት። መፍትሄውን ለማፈላለግ ሲዞሩም መፍትሄውን እንደታቀፉት ነው የሚዞሩት። መፍትሄው በእጃቸው እንዳለ ግን አያውቁትም፣ ወይም ማወቅ አይፈልጉም። የአገሪቱ ዘጠና ከመቶ ፖለቲካዊ ችግሮች ከዚያ አንቀጽ ጋር በተያያዘ የተከሰቱ መሆናቸውን ግን እኛ እናውቃለን። ስለዚህ ይህን እነሱ እንዳያውቁ መጠንቀቅና ይህን አንቀጽ እንዳያወጡ በተለያየ መንገድና ምክንያት እያሳበብን ማስጠንቀቅን ነው ስራ ብለን መያዝ ያለብን። በእርግጥ ሳያውቁት ቀርተው አይደለም። ነገር ግን ይህን አንቀጽ ሳይወዱ በግድ አዝለው እሽሩሩ እያሉ እንዲቀጥሉ ያስገደዳቸው ሌላ ምክንያት ስላለ ነው። ይገርማችኋል፣ ያ ሁሉ ምሁራንና ፖለቲከኛ ተብዬ ተሰብስቦ ስለ ኢትዮጵያ ፖለቲካ ሲዘበዝብ ከአንዳቸውም በኩል ስለ ብሔራዊ ጉባኤ፣ ስለ ብሔራዊ መግባባት፣ ስለ ናሽናል ዲያሎግ ሀሳብ ተዘንዝሮ አያውቅም። በመላው ዓለም ተከስተው የነበሩ የብሔር ጸቦችንና የእርስ በርስ ጦርነቶችን ሁሉ ለአንዴና ለመጨረሻ ጊዜ ማክሰም የተቻለው በናሽናል ዲያሎግ አማካኝነት ነው። በተለይ በአፍሪካ በሩዋንዳ፣ በኮንጎ፣ በደቡብና እና በሰሜን ሱዳን ሚሊዮን ሚሊዮን ዜጎቻቸውን ያጨፋጭፍ የነበረውና ሚሊዮን ሚሊዮን ዜጎቻቸውን መፍጀትና ማስፈጀት የቻለውን የብሔር ጸብን ተከትሎ የተከሰተውን እልቂት ያስቆሙት በዚሁ መሰል ናሽናል ዲያሎግ ነው። ኢትዮጵያውያን ግን ወደዚህ ሀሳብ መግባት አይፈልጉም። ቢፈልጉም ይህንን አንቀጽ አይመለከቱም። ምክንያቱም ወደዚህ አሳብ ከገቡ ይህን አንቀጽ ሊያወጡ ነው። ይህን አንቀጽ ካወጡ ደግሞ ሙሉ የፌዴራሊዝም ስርዓት የሚናድባቸው ይመስላቸዋል። ይህ ከተናደ ደግሞ ወደ እኩልነት የመጡት ወይም ወደ እኩልነት የመጡ የመሰላቸው ብሔሮች እኩልነቱን የሚያጡ ስለሚመስላቸው ነው። ፖለቲከኞችና ምሁራን ከተለያዩ ብሔር የተውጣጡ ስለሆኑ በፌዴራሊዝሙ ስርዓት ችግር የለብንም ብለው ነው ነገራቸውን የሚጀምሩት። እርግጥ ነው የፌዴራሊዝም ስርዓት በራሱ ምንም ችግር የለበትም። ሁላችንም የምንመራበት የአስተዳደር ዘዴ ነው ነገር ግን ከፌዴራሊዝም ስርዓት አልፈ ብሔር ተኮር ፌዴራሊዝምን ስታራምድ ከዚህም አልፈ እስከ መገንጠል የሚል መሰሪ እድል ስትሰጥ በዚህም ላይ 85 ብሔር ሲኖርህ ይህም አልበቃ ብሎ ተቀራራቢ ቁጥር የሌላቸው ብሔር ብሔረሰቦች በስተውብህ ብሔሮች እኩል የሰለጠኑ እኩል የተማሩ ባልሆኑባት አገርና 85 ፐርሰንት ህዝብ ያልተማረ ሆኖ እኩል አይነት የግብርና ዘዴ በሌለበት ተቀራራቢ ባህል በሌለበት ዘመናዊ ትምህርት ሙሉ በሙሉ ያልተዳረሰባት አገር ይዘህ በምግብም ራስህን ሳትችል ከሁሉም በላይ ሁሉም ብሔር በአፍ መፍጫ ቋንቋው እንዲማር አድርገ መቶ በመቶ አስተማማኝ የሆነ ዴሞክራሲያዊ አስተዳደርን ብትዘረጋና እኩል ፍትህን ብታሰፍን እንኳን አገርን እንደ ዘላቂ ሉዓላዊ አገር ህዝቡን እንደ አንድ አገር ህዝብ አድርገ ይዘህ ማስቀጠል አትችልም። አንዱ ብሔር 40 ሚሊዮን፣ አንዱ ብሔር 40 ሺህ አንዱ ብሔር አምስት ሚሊዮን አንዱ ብሔር አምስት ሺህ ሆኖ የብሔሮች ብዛትም ከሰማንያ በላይ ሆኖ አምስት ሚሊዮኑም በቋንቋው አምስት ሺሁን በቋንቋው እየተማረ ለአገዛዝ እንዲመች ብለ ከየብሔሩ አንዳንድ ተወካይ ወደ ፌዴራል እየጠራ እያሳተፍክ ዲሞክራሲ ጭራሽ ደግሞ ፍትሐዊ ምርጫ ባልተለመደበት ሀገር በምክር ቤቱ አብላጫ ድምፅ ያገኘ ህግ እያጸደቅ በአብላጫ ድምፅ ውሳኔ እያስተላለፍክ በምክር ቤቱ አብላጫ ድምፅ ያለው አብላጫ ድምፅ ያገኘ እያሉ ለመቀጠልም እኮ ሌሎች ብዙ መስፈርቶችና ቅድመ ሁኔታዎች ሊኖሩ ይገባል። በፌዴራላዊ አወቃቀር ስም ተመስርቶ እንዲሁ ዝም ብሎ መፈትፈት አይቻልም። የኢትዮጵያ ፌዴራሊዝም ውል የሌለው የልጆች እቃቃ ጨዋታ ነው። ክቡራን የፌዴራሊዝምን ስርዓት ለመዘርጋት ብዙ ቅድመ ሁኔታዎች አሉ። እነሱን ሳታጠናና ሳታሟላ እንዲሁ ዘው ብለህ የምትገባበት አይደለም። አውሮፓውያን ስለተመሩበት አይደለም። ፌዴራሊዝም በራሱ አንድ ብቻ አይደለም። ብዙ አይነት ፌዴራሊዝሞች አሉ። ብሔሮች ራሳቸውን እያስተዳደሩ ሲባል ብዙ አይነት ትርጉም አለው። ብሔር ብሔረሰቦች የራሳቸውን እድል በራሳቸው የመወሰን መብት ሲባል ብዙ አይነት ትርጉም አለው፣ የተለያየ አፈጻጸም አለው። አምስት ሺህ ብሔሮች እንዴት የራሳቸውን እድል በራሳቸው ይወስናሉ? ያውም እስከ መገንጠል። 40 ሚሊዮን ህዝብ እንዴት እስከ መገንጠል የሚል እድል ይሰጠዋል? አምስት ሚሊዮን ህዝብ ለብቻው የመገንጠል እድል ብዛቱ 20 ሺህ የሆነ የራሱ ቋንቋ፣ የራሱ ባህል፣ የራሱ ምናምን ያለውን ህዝብ እንዴት እንደፈለግክ የሚል እድል ትሰጠዋለህ። በዚህ ህዝቡን ምን ትጠቅመዋለ? አገሪቱንስ ምን ትጠቅማታለህ? ይህን የመሳሰለ አንቀጽ በህገ መንግስትህ እንዴት ህግ ብለህ ታካትታለህ? ይህ የቅኝ ገዢዎች ሐሳብ የነበረ ነው። ቅኝ ገዢ ከሆንክ ብቻ ነው ይህን ልታደርግ የምትችለው። ከፋፍለ ለመግዛት ብቻ ሳይሆን ነጣጥለህ ለማጥቃትና የዕድሜ ልክ ባለሥልጣን ሆነህ ለመቀጠል ካላሰብክ በቀር እንደ አንድ የራሱን ሀገር እንደሚመራ መንግስት ደፍረሄ እናታደርግም። በዚያች ሀገር የሆነው ግን ይህ ነው። ይህ የሆነበት ሁኔታ ደግሞ ሁሌም ጸብ፣ ሁሌም ፖለቲካዊ ችግር፣ ሁሌም መከራ መኖሩ አይቀርም። ሁሌ ውዝግብ ነው። እንዲህ አይነት ነገሮች በየጊዜው ሲፈጠሩና ምሁራኖቻቸውና ፖለቲከኞቻቸው ውይይት ሲያካሂዱ ግን የችግሮች ሁሉ ምንጭ ህገ መንግስቱ ውስጥ ያሉ አንቀጾች መሆናቸውን ማወቅና ማሳወቅ ይፈራሉ። በዚህ ስርዓት እኩልነታቸው የተረጋገጠ የመሰላቸው የብሔሩ መሪዎችና ተወካዮች በፌዴራላዊ ስርዓቱ ላይ ችግር የለብንም፣ ፌዴራሊዝሙ በራሱ ችግር የለበትም፣ ችግሩ ያለው በሚል ጀምረው ብዙ እንቶ ፈንቶ ውስጥ ይገባሉ። ከዚያም ብሔራዊ እርቅ ብለው ጀምረው ነካክተው ይተውታል። ብሔራዊ እርቅም ሆነ ብሔራዊ መግባባት ደግሞ በውይይትና በቴሌቪዥን በሚቀርብ ተማጽኖ አዘል ውይይትና ማስጠንቀቂያ ወይም ማሳሰቢያ ዕውል ሊሆን አይችልም። ወደ ቀድሞ ብሔራዊ አንድነት ይምጡ ከተባለ የግድ ወደ ብሔራዊ መግባባት መጥተው ብሔር ብሔረሰብ የሚለውን ለየብሔሩ ትተው ቋንቋ ባህሉን ለየራሱ ለየብሔሩ ነፃ አድርገው ለቀው በህገ መንግሥታቸው ግን ብሔር ብሔረሰብ የሚለውን አስቀርተው ይህን አንቀጽም ፍቀው አውጥተው መቀጠል የግድ ነው። ዘላቂ ሰላምና ዘላቂ አንድነት የሚያመጣው የናሽናል ዲያሎግ ትርጉም ይህ ነው። እነርሱ ግን ይህን አንቀጽ ካወጡ ሙሉ የፌዴራሊዝም ስርዓት የሚፈርስ ስለሚመስላቸው ይፈሩታል። ስለዚህ አያደርጉትም። ከዚህ ይልቅ ብጥብጡ ቢቀጥል ይመርጣሉ። የፌዴራሊዝሙ ስርዓት በምንም መልኩ ሳይሸራረፍና ሳይጓደር ይህን አንቀጽና ሌሎች ጥቂት ተመሳሳይ መሰሪ አንቀጾችን ብቻ መዝዞ ማውጣትና መቀጠል የሚቻልበት ሁኔታ እንዳለ ለእኔም ለእናንተም ለመላው ዓለም ህዝብም ግልጽ ነው። እነሱ ግን አላወቁትም ወይም ማወቅ አይፈልጉም። በእርግጠኛ ይህንን አንፈቅድም ቢያስቡት እንኳ ማስተዋችን አይቀርም። ነገር ግን የችግሩ መንስኤ እሱ የችግሮች ሁሉ መፍትሄ እሱ እንደሆነ እያወቁ ለማውጣት አለመሞከራቸው ወይም ዛሬ ድረስ ለማወቅ አለመፈለጋቸው በግሌ ያስገርመኛል። ይህን ካላወቁና ተግባራዊ ካላደረጉ ደግሞ ሌላ ነገር ያውቃሉ፣ ይተገብራሉ፣ ተግብረውም ወደ ዘላቂ ሰላም ይመጣሉ ብሎ መጠርጠርና መስጋት አያስፈልገንም። ስለዚህ ኢትዮጵያን እንደ አንድ ትልቅ አገር ሳይሆን ዘጠኝ ትልልቅ ሰንደቅ ዓላማ ያላት የተበጣጠሰች አገር እንደሆነች እወቁ ህዝቧ በአንድ ሰንደቅ ዓላማ ስር የተሰባሰበ አንድ ህዝብ ሳይሆን ከዘጠና ተከፋፍሎ ለዘለቄታው ሲናቆር የሚኖር ህዝብ እንደሆነ ወቁ። ያችን አገር እንዲህ አድርገን ያዘጋጀናት ደግሞ ለዚህ ለዛሬው ወሳኝ ስራችን ምቹ እንድትሆን ስንል እንደሆነ መረዳት አለባችሁ። ይህን የማድረጉ ስራ ቀላል ያልነበረ መሆኑንም እንድታውቁልን እንፈልጋለን። ይህ ነው ያኔ የተከልነው መሰሪ ችግኝ። ችግኙ አድጎና ለምልሞ በደንብም ፍሬ አፍርቶ እንዲገኝ አድርገናል ለማለት ነው። በዚያች የድል ማግስት የተተከሉት ችግኝ በጥሩ ሁኔታ ስር ሰዶ አብቦና ለምልሞ ፍሬ ማፍራትም ችሎ ያፈራው ፍሬም ጎምርቶ እንዲህ ተንዠርጎ አውርዳችሁ ብሉኝ ግመጡኝ የሚልበት ደረጃ ላይ ደርሷል። አውርዳችሁ ካልበላችሁኝ በራሴ ጊዜ መውደቄ ነው እንደሚል ጣፋጭ ፍሬ ሆኗል። ይኸው በየቅርንጫፉ በስሎ እየጠበቀን ነው። በየቅርንጫፉ እንዲህ ደርሰው የሚታዩ ፍሬዎች ደግሞ እኛ ዛፉ ላይ መውጣት ሳያስፈልገን በቀላሉ ቆመን በእጃችን የምናወርዳቸው ፍሬዎች ናቸው። አዎን፣ ብዙዎች ፍሬዎች ለእኛ ቅርብ ናቸው። በጣም ቅርብ ከመሆናቸው የተነሳ የዋናው ዛፍ አካል መሆናቸውን እስከ መርሳትና ከዛፉ ጋር ምንም እድል ፈንታ እንደሌላቸውና ምንም የሚጋሩት ነገር የነበረና ያለ እስከማይመስላቸው ድረስ ረግፈው ለመውደቅ እንጂ ከዛፋቸው ጋር እንደተጣበቁ እንዳሉ መቆየት የማይፈልጉ ፍሬዎች ሆነዋል። ዛፉ ቢኖር ባይኖር ግድ የሌላቸው ፍሬዎች ነው የበዙት። በጣም ተንዠርገው ለመሬት ቅርብ ሆነው በመገኘታቸው ምክንያትም ነው የዛፉ አካል ነኝ ወይስ ብቻዬን በቅዬ ፍሬ ሆኜ ዛፉ ላይ የወጣው እያሉ፣ እውነት ግን እኔ ማን ነኝ በሚል ጥያቄ ውስጥ የገቡ ብዙ ፖለቲካ ወለድ ልሂቃን የበረከቱት ይህ ያኔ የተከልነው ችግኝ የደረሰበት ደረጃ ነው። የአንድ አገር አንድ ህዝብን ብሔር ብቻ ሳይሆን በቋንቋውም ሳይቀር በህገ መንግስት ደረጃ ህጋዊ አድርገህ ከፋፈልከው ማለት ነገ ትልቅ ዛፍ የሚሆን ምርጥና መሰሪ የፖለቲካ ችግኝ ተከልክ ማለት ነው። አንድ አይነት ሆኖ የተለያየ ፍሬ የሚያፈራ ገባችሁ? ለዚያ ነው ብዙዎች የዛሬ ፖለቲከኞች ለእኛ ሁለቱም ሊያዋጣን ይችላል የሚሉት። ምክንያቱም እርግጠኞች ስላልሆኑ ነው። ከዛፉ አይደለንም። ምክንያቱም ከዛፉ ብንሆን ሌሎች ፍሬዎች ወደ ላይ ባለው ቅርንጫፍ እየታዩ እኛ ለመሬት ቅርብ የሆን ነው የዛፉ አካል ባንሆን ነው ብለው ያስባሉ። በሌላ በኩል የዛፉ አካል ካልሆንን እንዴት ከዛፉ ጋር ቅርንጫፍ ሆነን ተገኘን? እንዴትስ ፍሬያችን ተመሳሰለ? ብለው ይጠይቃሉ። በዚህ ምክንያት መሬት ወርደው ብቻቸውን መተከልና ብቻቸውን ዛፍ መሆን ይፈልጋሉ። ምናልባት የዛፉ አካል ሆነው ከሆነ ደግሞ የራሳቸውን ቅርንጫፍ ይዘው ወርደው መሬት ቢተከሉ ራሱን የቻለ ስር ላይኖራቸውና ደርቀው ሊቀሩ እንደሚችሉ እያሰቡ ይሰጋሉ። ስለዚህ ፍላጎታቸውን ስትጠይቋቸው ሁለቱም ሊያዋጣን ይችላል ይሏቸዋል። እርግጠኞች አይደሉማ። እርግጠኞች እንዳይሆኑ አድርገናቸዋ አላ እኛ ይሄን ባናደርግ ወደ እውነቱ ሊሄዱ ነው። እውነቱ ደግሞ የአንድ አገር አንድ ህዝብ መሆናቸው ነው። ቀደም ሲል በስፋት እንደገለጽኩት በዚያች አገር ሁሉም አይነት ብሔር ሁሉም አይነት የሰው ልጆች የቆዳ ቀለም ሁሉም አይነት መልክና ጸጉር፣ በርካታና የተለያዩ ቋንቋዎች ያላቸው ዜጎች ሊገኙ የቻሉት የሰው ዘር የታሪክ መነሻ ያች ሀገር ስለሆነች ብቻ ነው። ለምሳሌ ናይጄሪያ ከአራት መቶ በላይ ቋንቋና ብሔር አለ። ነገር ግን አንድ አይነት መልክና አንድ አይነት ጸጉር፣ አንድ አይነት ቀለም፣ አንድ አይነት ወዘተ ያለው ነው። ያ እንደየጎሳው ተለያይቶ እንጂ ሌላ ታሪክ ኖሮ አይደለም። የኢትዮጵያው ግን ከዚህ አይነቱ ብጥስጣሽ ታሪክ ይለያል። ራሱን የቻለ ታሪክ ያለው ስለሆነ ነው። ኢትዮጵያውያን ዜጎች በየትም ሀገር ቢገኙ ይለያሉ፣ ይታወቃሉ። ቀይ ሆነ ጠይም ጥቁር ሆነ የቀይ ዳማ ሴት ሆነ ወንድ ሽማግሌ ሆነ ወጣት ኢትዮጵያዊ ኢትዮጵያዊ ነው እና ያለ ንግግርና ያለ ሰላምታ ኢትዮጵያዊ መሆኑ ይለያል። ለምሳሌ አንድ ናይጄሪያዊ ህጋዊ የመኖሪያ ፈቃድ ሳይኖረው ኬንያ ቢኖር የሚለየው የለም። አንድ ደቡብ አፍሪካዊ ጋና ቢኖር የሚለየው የለም። ምናልባት ቋንቋውን ከቻለ በቋንቋው ልትለየው ትችላለህ። እሱንም ቀርበህ አነጋግረህ እንጂ ካልተነጋገርክ በርቀትም በቅርብም ልትለየው አትችልም። ቋንቋውን ከቻለማ መታወቂያ አይን አላስኩም። ነገር ግን ጋናዊ ነኝ ሊልህ ይችላል። ኢትዮጵያዊ ግን ቋንቋ ቻለ አልቻለ፣ ጠቆረ ቀላ፣ ወጣት ሆነ ሽማግሌ፣ ስለ አገሪቱ ጥቂት እውቀት እስካለ ድረስ እንዲሁ በርቀትም በቅርበትም በቀላሉ ኢትዮጵያዊ መሆኑን ትለየዋለ። ለዚህ ነው በየትም ሀገር ህገወጥ ሆነው መኖር ሳይችሉ እየቀሩ ቀብ የሚደረጉት። ኢትዮጵያውያን እንደ ጂንስና እንደ ኮካኮላ ጠርሙስ ያልገቡበት የለም። በስደትና በባርነት የትም ሀገር ይገኛሉ። ከሌላው ህዝብ በተለየ ሁኔታ ግን ህጋዊ የመኖሪያ ፈቃድ ከሌላቸው ተደብቀው መኖር አይችሉም። ኢትዮጵያዊ ኢትዮጵያዊ ነው። ከሌላው የአፍሪካ ሀገር ጥቁር ህዝብ የተለየውና እንዲህ ተሰባጥሮ ሁሉም አይነት መልክና ቀለም ኖሮት ነገር ግን አንድ ህዝብ ሆኖ የተገኘው ራሱን በቻለ ታሪካዊ ምክንያት ነው። በሁለተኛው የሰው ልጅ ምዕራፍ የዓለም ህዝብ ስርጭት ከኢትዮጵያ ስለሚነሳ ብቻ ነው እንጂ የተለያየ አገራት ህዝቦች ሆኖ አይደለም። ይህንን ዓለም አቀፍ እውነት ወደ ፖለቲካዊ ጨዋታ ስናመጣውና ለገዛ ዓላማችን ጥቅም ላይ ስናውለው ግን ነገር ተለወጠ። በዚያች አገር ፊደላችንን ፊደል አድርገው የያዙ ዜጎች በርካታ ናቸው ብያለሁ። ይህ ምን ማለት ነው? ምን ማለት ሊሆን ይችላል? እንዴትስ ይህን ሁኔታ መፍጠር ተቻለ? ቅኝ ባልተገዛች አገር እንዴት ይህን ማድረግ ተቻለ? ይህን ሁኔታ ማናመቻቸው እኛ ነን። በፊደል ለውጥ ብቻ እንኳ ይህን ያህል ፖለቲካዊ ትርፍ አግኝተናል። ይህን ለማድረግም ብዙ ዋጋ ከፍለናል። ይህንንም ነው ኢጣሊያ ከአንድም ሁለት ጊዜ ሞክራ የከሸፈባትን እኛ ተግባራዊ ማድረግ ችለናል እያልን እርግጠኞች ሆነን የምንናገረው። ይህ ስኬታችን ነው እንመካበታለንም። እነዚያን ሰፊ ሕዝቦች ዛሬ ሄዳችሁ ይህን ጥያቄ ብትጠይቋቸውና ለምን የአገር በቀሉን ቀደምት ፊደል አትጠቀሙም ብትሏቸው የእኛን ቋንቋ ለመጻፍ የሚመቸው የላቲኑ ፊደል ነው ይሏቸዋል። የግዕዙ ፊደል ማለትም የአማርኛውን ሆሄ ብንጠቀም ብዙ ቃላቶችን መግለጽ አያስችለንም፣ የሚል መልስ ነው የሚሰጧቸው። እውነቱ ግን እሱ አይደለም። እውነቱ እሱ እንዳልሆነ እነሱም ጠፍቷቸው አይደለም። ፊደሉ ሀለ ሀመ እያለ እስከ ሰባት የተለያየ አናባቢ አካቶ የያዘ ፊደል ከመሆን አልፎ ሏ፣ ሟ፣ ሯ፣ ሷ፣ ሿ፣ ቋ ወዘተረፈ ያለው በጣም ሀብታም የሆነ በዓለማችን ብቸኛ ሁሉን ገላጭ የሆነ ፊደል ነው። የዓለምን ቋንቋዎች በሙሉ ወደ ውስጥ የሚዋጡትን፣ ወደ ውጭ የሚባሉትን እንከን የለሽ በሆነ መንገድ መግለጽ የሚችል ነው። ቀደምትና ብቸኛው የዓለማችን ፊደልም ነው። ከግብፅ ዴሞክራፊ ከግሪክ ሂሮግራፊ በፊት በጣም በፊት የነበረ ዜጎችን ሊያኮራ የሚገባ ፊደል ግን አይጠቀሙትም። ለምን? ፖለቲካ ስለሆነባቸው፣ የብሔር ጥላቻ ስለተፈጠረ፣ በዚህ ፊደል የሚጠቀሙት ሌላ ብሔሮች ናቸውና፣ ፊደሉ የሌላ ብሔር እንጂ የእናንተ አይደለም ስለተባሉ ነው። ይልቁንም የጠላቶቻችሁን ፊደል መጠቀም እየተባሉ ስለተማሩ፣ ስለሰለጠኑ ነው እንጂ ቃላቶቻቸውን ሳይገልጽላቸው ቀርቶ አይደለም። ያን ያውቃሉ። ያ ሀብታም ፊደል ቃላቸውን ከመግለጽ አልፎ እስከ መቀኘት የሚያደርሳቸው እንደሆነ አሳምረው ያውቃሉ። እንኳን በዚህ ሀብታም ፊደል በእኛው 25 ፍሬ ሆያት መጠቀም ችለዋል። ያውም በጣም አጣበውና አብቃቅተው ደብል ቫውልን እየተጠቀሙ ስለማይገልጸው አይደለም። ኢትዮጵያዊ ናችሁ ለምን የኢትዮጵያውን ፊደል አትጠቀሙም ስትሉ፣ ቋንቋ ምን ከተግባባህበት በቂ ነው ይሏችኋል አንዳንዶቹ። የኛ ችግር ይህ አይደለም። ልማት ዲሞክራሲ እያሉ ወደ እኛ ትምህርት አልፈው እንቶ ፈንቶ ትንታኔያቸውን ይቀጥላሉ። ይህ ማለት በዚያ ፊደል የተጻፈ የጋራ ታሪካቸው የእነርሱ ታሪክ እንዳልሆነ ነው የሚያስቡት ማለት ነው። ይህ ማለት ምን ማለት ነው? ይህ ሁሉ የማን ስራ ነው? ለምን ምንም እንዳልሰራን አድርጋችሁ ታስባላችሁ? በአገር አለመኩራት ማለት ይህ አይደለም ወይ? የራስን ሀብት እስከ መናቅ ያደረሰ ስራን የሰራ ነው ይህን ማድረግ እንዴት ተቻለ? የራስን እድል በራስ መወሰን እስከ መገንጠል የሚል ፍልስፍና በውስጡ በያዘ በብሔር ብሔረሰቦች መብት በተለወሰ ጣፋጭ መሳይ መራራ ፖለቲካችን አማካኝነት ነው፣ ይህን ሁሉ ማድረግ የቻል ነው። እኛ አንድን ነገር ስናስጀምርም በዓላማ ነው፣ ስናስጨርስም በዓላማ ነው። በደመ ነብስ የምንጓዝ አይደለንም። ውጤቱ ምን እንደሚሆንም ቀድመን እናውቃለን። ይህን ችግኝም ተክለናል። የጎሳ ፖለቲካ የብሔር ብሔረሰቦች መብት ብሔር ብሔረሰቦች ቋንቋቸውን ባህላቸውን ፊደላቸውን ያለ ገደብ ማሻሻል፣ ያለ ተጽዕኖ ማሳደግ። የብሔር ፖለቲካ ወይም ብሔር ተኮር ፌዴራሊዝም የራስን ሀብት በመናቅና በማጣጣል ብቻ ተወስኖ የሚቀር አይደለም። የራስን ሀብት በራስ እጅ እስከ ማውደም ድረስ መሄድ ብንፈልግ እንኳ ያን ለማድረግ የሚያስችል መሳሪያ ሆኖ ማገልገል የሚችል ነው። የራስን አገር እስከ ማውደም ድረስ ይሄዳል። የራስን ቅርስ የራስን ታሪክ ፍርስርስ ማድረግና ዕቃቃ ፍርስርስ አንድ እንጀራ ቁርስርስ የሚባለውን ጨዋታ መጫወት የሚቻለው በዚህ አይነቱ ርእዮትና በዚህ አይነቱ መሰሪ ፖለቲካ አማካኝነት ነው። ቀላል እንዳይመስላችሁ ክቡራ። የቀድሞ ታሪክህንም የቀድሞ ነገስታትህንም ሳይቀር እያበሻቀጥክ እስከ መስደብ ያደርሳል። አገሪቱን ነፃ አድርጎ ያስረከበህን አባትህን በንቀት እየተሳደብክ ልትኖር የምትችለው የዚህ ፖለቲካ አራማጅ ስትሆን ብቻ ነው። በአጭር ዓመታት ነገስታቱን መሳደብ የቻለ ትውልድ የተገነባው በዚህ ዘዴ ነው ይህን ሁሉ ትርፍ ያገኘ ነው በሩብ ምዕተ ዓመት ውስጥ ነው። ኢትዮጵያውያንም በዚህ ደረጃ አድርሰናል። የዓመታት ድካማችን ፍሬ ማለት ይህ ነው። ገባቸው ወይ ክቡራን አሉ፣ ወደተሰብሳቢዎቹ አፍጥጠው አሁን ንግስት ወይ የሚል ደመቅ ያለ የጋራ ድምፅ ተስተጋባ። ቀጥሎም ሞቅ ያለ የጋራ ጭብጨባ ተከተለ። ንግስቲቱም ቀጠሉ እያለ ይቀጥላል። ቀሪውን ክፍል በተከታይ ጊዜ ይዘንላችሁ የምንቀርብ